በሚቺጋን ዋረን የአሜሪካ ወታደራዊ ካምፕ ላይ ጥቃት ሊያደርስ የነበረ ወጣት በኤፍቢአይ መያዙ ተነገረም። ይህ ወጣት ለረጅም ጊዜ ሲያጠና እና ሲዘጋጅበት የነበረውን ጥቃት ዋና ትዕዛዝ ከአይሲስ ኢራቅ ከሚገኘው አይሲስ እና ፍልስጤም ውስጥ ከሚገኙ አክራሪን ጂሃዲስቶች ጋር እየተገናኘ ይህንን እቅድ ሲነድፍ እንደነበረ እና የዚህ ሀሳብ ደጋፊ ከመሰሉት ሁለት ኤፍቢአይ ኤጀንቶች ጋር እቅዱን፣ ሀሳቡን ሁሉ ሲያወራ እንደነበረ፣ ይህንን ሲከታተሉ ቆይተው ጥቃቱን ከሁለት ቀን በፊት ሜ 13 ሊፈጽም ሲል ድሮኑን አስነስቶ እያለ ነው እጅ ከፍንጭ የተያዘው በሽብር ጥቃቱ። እንግዲህ ይሄ ወጣት በ አብዱል መጂድ የተባለ ወጣት ነው። ጥቃቱን ሊያደርስ ከመሞከሩ በፊት ብዙ ግንኙነቶች እና ብዙ ክትትሎች ሲደረጉበት የነበረ ወጣት ነው። በ22 ላይ በ2022 በጆርጂያ የሚገኝ ወታደራዊ ካምፕ ውስጥ ለናሽናል ጋርድ ስልጠና የወሰደ በወቅቱ በነበረው ቆይታ ግን የስልኩ ያው የአሜሪካ ወታደራዊ ማንኛውም አይነት ውትድርና ስልጠና ለማድረግ ሲሞከር ብዙ ማጣራቶች እና ሴኪሪቲ ቼኮች አሉ እና ይህ ወጣትን ሲከታተሉት እና በተለይ ስልኩን ሲፈትሹ በአረብኛ የተጻፉ አስፈሪ ምልክቶች ስለያዩ ነው። ከዛ ጊዜ ጀምሮ ሲከታተሉት ቆይተው በ22 ስልጠና የጀመረው ዲሴምበር 23 ላይ ዲስቻርጅ ተደርጓል። ከዛ ናሽናል ጋርዱ ከዛ አርሚ ውስጥ ወጥቷል። ከዛ በኋላ ነው ይህንን ለመፈጸም እቅዱን ትዕዛዝ ሲቀበልና ይህንን ቀን ሲጠብቅ የነበረው። በዚህ መሀል ነው ያንን መረጃ የያዙ የኤፍቢአይ ኤጀንቶች ሲከታተሉት እና ከሱ ጋር ያው የእሱን ሀሳብ የሚጋሩ አይነት ሆነው ሲያነጋግሩት ቆይተው ብዙ ዝግጅቶች አድርጎ ጥቃቱን ሊያደርስ ሲል ድሮኑን ሁሉ ያሳያቸዋል፣ በቪዲዮ ያንን ተከታትለው ጥቃቱ ከመድረሱ በፊት ብዙ ጥፋት አድነው በቁጥጥር ስር ሊውል ችሏል። በአምስት ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ አራት ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሮይል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350 ሺህ ቅድመ ክፍያ ጀምሮ እንዲሁም ከባለ አንድ እስከ ባለ ሶስት መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምበሮ ሮይል ስቴት በጊዜ ግቡ። በክሱ ላይ እንደተመለከትኩት ክሱ እነዚህን እቅዶች ግንኙነት የነበረውን ከፍልስጤም እስከ ኢራቅ አልሻም አይሲስ ጋር የነበረውን ግንኙነት እና እዛ ሂዶ ሁሉ ስልጠና ለመውሰድ ይፈልግ እንደነበር እና አሜሪካ ላይ ጥቃት ማድረስ ይፈልግ እንደነበር የገለጻቸው እነዚህን በርካታ የቪዲዮ፣ የኦዲዮ፣ የምስል፣ የፎቶ እና የቴሌግራም ግንኙነቶቹን ይህን በተለይ ፍላጎቱን የገለጸለት አንድ ፍልስጤም ቴሪቶሪ ውስጥ የሚገኝ ፌስቡክ ዩዘሮቹ የሚመላለሳቸውን ቴሌግራም እነዚህን ተከታትለው ነው በደንብ ሰንደው መረጃ ከያዙበት በኋላ ጥቃቱን ከማድረሱ በፊት የያዙት። እስከ 20 ዓመት እስር ሊፈረድበት ይችላል። ዜናውን እንመልከተው።

ፎርት ሙር ጆርጂያ እዛ ስልጠና አድርጎ አርሚ ናሽናል ጋርድ ውስጥ። ከዛ በኋላ እዛ በነበረው ቆይታ ነው የአይፎኑን ወይም ስልኩን ሲፈትሹ ምልክቶች ያገኙት። ከዛ ጊዜ ጀምሮ ሲከታተሉት ነበር። እሱ ስልጠናውን ጨርሶ ዲስቻርጅ ተደርጓል። ነገር ግን ክትትል ሲያደርጉበት ነበር። እሱ ደግሞ ለዓመት ለአንድ ዓመት ያህል ዝግጅት ሲያደርግ ነበር። የጂሃድ ፍላጎት እንዳለው ፌስቡክ ላይ የሚጠቀም ያ ደግሞ አድራሻው ሲታይ ፍልስጤም ግዛት ውስጥ ያለ ሰው ነው። በቴሌግራም አናገረኝ ነዋል። ኢንክሪፕትድ በሆነ በድብቅ በሆነ መልኩ እዛ ሲመላለስ ነበረ። እዚህ ከኔ ጎን እንደምታዩት የአይሲስ ሰንደቅ ነው። ይሄ አርማ ነው። ይሄ እዛ ጋር ሆኖ የተነሳው ነው የአማር የተባለ ወጣት ነው። 19 ዓመቱ ነው። የዚህ ነው ርቀት መሄዱ ራሱ በዚህ እድሜው በጣም የሚገርም ነው። የጀስቲስ ዲፓርትመንት መግለጫ አውጥቷል። የኤፍቢአይን በጣም አድንቋል። ኤፍቢአይ ከፍተኛ ጥረት አድርጓል። የደህንነት ክፍላችን ብዙ ክትትል አድርጓል። ይሄ ከፍተኛ ጉዳት ሊያደርስ የነበረ ነው። ጉዳቱ ታኮም የሚባል አለ የዩኤስ አርሚ

ደንግጫለው አለች ለመፈተሽ እሱ ግን እዛው ይሄ ታኮም የሚባለው አካባቢ የታንክ ኤንድ ኦቶሞቲቭ አርማመንት ያለበት እዛ ኮማንድ ወታደራዊ ካምፕ ጋር ተጠግቶ ጥቃቱን ሊያደርስ ሲል እንግዲህ ሞሎቶቭ ኮክቴል እንግዲህ ይሄ የቦምብ በቤት ውስጥ የሚሰራ ነው እና ሌሎችም ተቀጣጣይ ቦምቦችን እንዴት እንደሚሰራ ችሎታ እንዳለው ለነዛ ኤፍቢአይ ኤጀንቶች እነሱም ልክ እንደ አይሲስ ፕሮ አይሲስ የአይሲስ ደጋፊ እና ጸረ አሜሪካዊ አሜሪካ ሆነው ነው ሲያናግሩት የነበረው። እና ያንን ሲገልጽላቸው ነበር። ጥቃቱን እንግዲህ ሊያደርስ ሲል ነው እጅ ከፍንጅ የተያዘው። ምናልባት ጥቃቱ ስላልደረሰ ብዙ ላይገርም ይችላል፣ ግን ቢደርስ የሚለው ሲታሰብ ደግሞ ከፍተኛ ቀውስ ነው የሚያስከትለው። አሜሪካ ላይ የናይን ኢለቨን ጥቃት ብዙ ኢኮኖሚ ውድመታ አምጥተዋል። ከዛ በኋላ ብዙ ነገር ላይመለስ ሁሉ የተለወጡ ነገሮች አሉ። አሁን ደግሞ አሜሪካ በዚህ በኢሚግራንት ኬዝ በታሪፍ ጉዳይ በንግድ በኢኮኖሚ ገና ስቴብል ያልተረጋጋች ሀገር ሆና እንዲህ አይነት ጥቃት ደግሞ ቢደርስ የበለጠ ቀውሱን ያባብሰው ነበር እና ይሄ የኤፍቢአይ ከፍተኛ ክትትል ብዙ የአሜሪካ ወታደሮች ላይ ጉዳት ከመድረስ ሌሎችም ጥፋት ከመድረስ ታድገዋል። ትልቅ በተለይ ዛ አካባቢ ላለው ሰው አጠቃላይ ለአሜሪካ ትልቅ እፎይታ ነው በዚህ መልኩ ጥቃትን መከላከል መቻላቸው። ግን ይህ 19 ዓመት ልጅ ምን ገፋፋው? ለምን ወደዚህ መንገድ ሄደ? ለምን ናሽናል ጋርድ ውስጥ ገባ? እነዚህ የሚሉትን የበለጠ ደግሞ ዝርዝር መረጃዎች ያው ይመጣሉ ማለት ነው። ግን ከሳሽ ይሄ ያቀረበበት መረጃ ሲታይ፣ አማር አብደል መጂድ ወደ እስር ቤት ሊገባ የሚችልበት ሁኔታ አለ። ምስክርነቷን እንስማ። ሴትየዋ እያል

አስራ ዘጠኝ አመቱ ብቻ ነው። በዚህ እድሜ እንደዚህ ያለ ክፉ ስራ ውስጥ መግባት ከባድ ነው። ቤተሰቡ ጥሩ ናቸው ብለዋል ጎረቤት። ለእነሱም ደግሞ ቀላል ህይወት አይሆንም ከዚህ በኋላ። እነሱም ላይ ምርመራ ይደረጋል። ምክንያቱም ይሄ ልጅ ኬታ መጣው ይሄን ሀሳብ የሚለው በደንብ ይጠናል። ቤት ውስጥ ምን አለ የሚለው ለጎረቤቶች ጥሩ ሊሆኑ ይችላሉ። ብዙ ጊዜ ኢቭል የሆኑ ሰዎች ለአካባቢያቸው ለሰዎች ጥሩ ነገር ምናምን ያደርጋሉ ክፋታቸውን እንዳይታይ እና በተለይ እንደነዚህ አይነት ነገሮች የሚፈጽሙ ሰዎች ያር ፍሬንድሊ በጣም ናይስ ናቸው ነው የሚባለው። ምስክርነት ወላጆቹም ገና የሚጠራ ይሆናል። እንደተባለው ጎረቤት እንዳሉ ጥሩ ሰዎች ሊሆን ይችላሉ፣ ግን ኤፍቢአይ እነሱ ላይ ምርመራ ማድረጉ አይቀርም። ቤት ውስጥ ብዙ ዶክመንቶች ይፈተሻሉ ወደ ፊት ደግሞ በዚህ ላይ ተጨማሪ መረጃ ሲኖር ይዤላችሁ ቀርባለሁ። ከሳውን ይልማ ነበርኩኝ ስለተከታተላችሁኝ ከልብ አመሰግናለሁ። ጤና ይስጥልኝ። ደህና ዋሉ።